ቀን አይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከፋኖ ጋር ድርድር እያደረግን ነው ብለው የተናገሩት ከኃላፊነታቸው መነሳታቸው ተገልጿል። ዝርዝር አለ። የአማራና የትግራይን ሕዝብ ግንኙነት ይበልጥ ማጠናከር ይገባናል ሲሉ አቶ ጌታቸው ረዳ ተናግረዋል። በዝርዝሩ የምትሰሙት ይሆናል። በሱዳንና በትግራይ ክልል በሚገኙ የህወሀት ወታደራዊ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ሳምንታት ወዲህ ባልተለመደ መልኩ መጨመሩን አንድ የማህበረሰብ አንቂ ይገልጸዋል። ትሰሙታላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጥቅምት 18 2018 ዓ.ም ተመረጥ በህዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ እንደሚሰጡ ተዘገበ። በየመን ታጣቂዎች ታስራ የቆየችው ኢትዮጵያዊ የመናዊቷ ሞዴል ተለቀቀ። የደሴ ከተማ ፖሊስ ባደረገው የተቀናጀ ድንገተኛ የክትትልና ቁጥጥር ዘመቻ በርካታ የቅሚያና ዝርፊያ ወንጀል የፈጸሙ አካላትን በቁጥጥር ስር መዋሉ ተገልጿል። ዝርዝር አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2028 የስልጣን ዘመናቸው ሲያበቃ የሪፐብሊካን ፓርቲን ማን ሊመራው እንደሚችል ትናንት ሰኞ አስተያየታቸውን ሰጥተዋል። በአስተያየታቸውም ሁለት ሰዎችን ጠቁሟል። እነማን ናቸው? በዝርዝሩ የምትሰሙት ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጥቅምት 18 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ እንደሚሰጡ ኢትዮጵያ ኢንሳይደር ምንጮቹን ጠቅሶ ዘገበ። ጠቅላይ ሚኒስቴሩ በአመት ውስጥ በሕግ ከሚጠበቅባቸው ሶስት የፓርላማ ቀርቦቶች የመጀመሪያው ሲሆን፣ ፕሬዝዳንት አጽቀ ስላሴ የመንግስትን የአመት እቅድ ካቀረቡ በኋላ የሚደረግ ነው። የፓርላማ አባላት ጥያቄዎቻቸውን እንዲያስገቡ ባለፈው ሳምንት የተነገራቸው ቢሆንም አንዳንድ ተወካዮች ጥያቄዎቻቸው ተጣርተው የመመረጥ እድላቸው አነስተኛ ነው የሚል ስጋት እንዳላቸው ለኢትዮጵያ ኢንሳይደር ድረገጽ ገልጸዋል እንደ ደንቡ የሚቀርቡ ጥያቄዎች በአፈ ጉባኤው በኩል ተመርምረው እንደሚለዩና ለጠቅላይ ሚኒስቴሩ እንደሚተላለፉ ተጠቅሷል ጠቅላይ ሚኒስቴር ዶክተር አብይ አህመድ ለመጨረሻ ጊዜ በፓርላማ ቀርበው ምላሽ የሰጡት ባለፈው አመት ሰኔ ወር ላይ ሲሆን በወቅቱ በኢኮኖሚ በሰላምና ጸጥታ ጉዳዮች ላይ ሰፊ ማብራሪያ መስጠታቸው ይታወሳል በአፋር ሰመራ ዩኒቨርሲቲ ብሎክ 17 ከምሽቱ 12 ሰዓት አካባቢ በተማሪዎች ጆርም ላይ የእሳት አደጋ አጋጥሞ የነበረ ሲሆን በተማሪዎች ንብረትና በኔትወርክ ታወር ላይ ጉዳት አድርሷል። በሰው ላይ ግን የደረሰ ጉዳት እንደሌለ ምንጮቻችን ገልጸዋል። የደስሴ ከተማ ፖሊስ ባደረገው የተቀናጀ ድንገተኛ የክትትልና ቁጥጥር ዘመቻ በርካታ የቅሚያና ዝርፊያ ወንጀል የፈጸሙ አካላትን በቁጥጥር ስር መዋሉን ገለጸ። የደስሴ ከተማ ፖሊስ ወንጀልን በቅድሚያ ለመከላከል ባደረገው ጥብቅ ክትትልና ቁጥጥር ማህበረሰቡን ለከፍተኛ ምሬትና ስቃይ የዳረጉ በቡድንና በግለሰብ በመደራጀት በተለይ የእጅ ስልክ ስርቆትና በሌሎች የዝርፊያ ወንጀሎች የተሰማሩ ቡድኖችና ግለሰቦችን በቁጥጥር ስር መዋሉን ገልጿል። በዚህ መሰረት ፖሊስ ፖሊስ ዝርፊያውን የፈጸሙ 64 የሚሆኑ ተጠርጣሪዎችን ከነ ተቀባዮቻቸው በቁጥጥር ስራ ውሎ ምርመራ እየተደረገባቸው እንደሆነ የደሴ ከተማ ፖሊስ መምሪያ የወንጀል መከላከል ምክትል መምሪያ የማህበረሰብ አቀፍ ወንጀል መከላከል ዋና ክፍል አዛዥ ኮማንደር ደምሰው ካሳ ገልጸዋል። ኮማንደር ደምሰው በንግግራቸው በተደረገው ጥብቅ ቁጥጥር የተዘረፉ የመሰረተ ልማት ቁሳቁሶች፣ ግለሰቦች ለማታለል የሚጠቀሙባቸው ሀሰተኛ የሎተሪ ወረቀቶች፣ ህገወጥ የጦር መሳሪያዎች ጭምር በኤግዚቢ ቤትነት መያዛቸው ታውቋል። ለዚህም የተጠናከረ የክትትል ስራ የወንጀሉን ውስብስብነት ታሳቢ በማድረግ ከከተማዋ አምስቱም ዋና ፖሊስ ጣቢያዎች የምርመራ ቡድን ተዋቅሮ የምርመራ ስራ መጀመሩን ተናግረዋል። በየመን ታጣቂዎች ታስራ የቆየችው ኢትዮጵያዊ የመናይቷ ሞዴል ተለቀቀች። የ23 ዓመቷ ኢትዮጵያዊና የመናዊ ሞዴል አንቲሳር አልሐማዲ ከአምስት ዓመት እስር በኋላ በትላንትናው እለት መለቀቋን ጠበቃዋ ገለጹ። አንቲሳር በሁቲ ታጣቂዎች የታሰረችው እንደ ኤውሮፕያን አቆጣጠር በ2021 በሰንዓ ከተማ ውስጥ ፎቶ በመነሳት ላይ እያለች ነበር። ታጣቂዎቹ በቁጥጥር ስር ከዋሏት በኋላ ፍርድ ቤት ያቀረቧት ሲሆን የዝሙትና ሰውነቷን የሚያጋ የበለጥ ልብስ መልበስ ክስ መስርተውባት አምስት ዓመት እንዲፈረድባት ማድረጋቸው ይታወሳል። ጠበቃዋና የሰብአዊ መብት ተሟጋቾች የቀረበባትን ክስ ሐሰተኛ መሆኑን በመግለጽ ቢከራከሩም ሰሚ ሳያገኙ ቀርተው ሞዴሏ የተጣለባትን የስር ጊዜ አጠናቃ ተለቃለ። በታሰረችበት ወቅት እራሷን ለማጥፋት ሙከራ አድርጋ የነበረችው አንቲሳር በእናቷ ኢትዮጵያዊት ስትሆን፣ በአባቷ ደግሞ የመናዊት ናት። ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና የትግራይ ህዝብ ለህዝብ መድረኮችን ይበልጥ በማጠናከር የነበረንን የህዝቦች አንድነት መመለስ ይገባናል። በማይካድራ የተፈጸመው ግድያ ዙሪያ ወንጀሎች መጠየቅ እንዳለባቸው አምናለሁ። ከዚህ የተፈናቀሉ ንጹሐን ወደ ነበሩበት ቦታ መመለስ አለባቸው። የወልቃይት ጠገዴ ተወላጆች በሱዳንና በሌሎች ሀገራት ተወስደው ይኖራሉ። ስለዚህም እርስታቸው መመለስ አለባቸው። እኔ ማምነው የህዝብን ስሜት በማዳመጥ መስራት አለብን ብዬ ነው። ፖለቲከኞች በሚፈጥሩ ችግር ሳቢያ ህዝብ ወደ ችግር ውስጥ መግባት የለበትም ሲሉ አቶ ጌታቸው ረዳ በወልቃይ ጠገድ የሰቲት ሆመራ ዞን ተገኝተው ይህን ተናግረዋል። በሱዳንና በትግራይ ክልል በሚገኙ የህወሓት ወታደራዊ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ሳምንታት ወዲህ ባልተለመደ መልኩ መጨመሩንና ኤርትራም ለእንቅስቃሴ ዋነኛ መተላለፊያ መስመር ኮሪደር ሆና እያገለገለች መሆኑን አንድ ማህበረሰብ አንቂ ገለጹ። የማህበረሰብ አንቂው አቶ አስፋ አብርሃ ለዛሀበሻ በሰጡት መረጃ መሰረት ባለፉት ሁለትና ሶስት ሳምንት ውስጥ በሁለቱ አካባቢዎች ባሉ አዛዦች መካከል የሚደረገው ምልልስ በድግግሞሹ ከወትሮ የተለየና ከፍተኛ ጥያቄ የሚፈጥር ነው ብለዋል። አቶ አሰፋ እንዳሉት እነዚህ ከፍተኛ ወታደራዊ እንቅስቃሴዎች እየተከናወኑ ያሉት በኤርትራ በኩል ሲሆን ለዚህም በማሳያነት የሚከተሉትን ነጥቦች አንስተዋል። በሱዳን የሚገኘው የአርሚ ሰባ ኮር አንድ ሎጂስቲክስ ኃላፊ የሆነው ወዲ ዘርአበ የተባለ አዛዥ ባለፈው ሳምንት በኤርትራ በኩል አድርጎ ወደ ትግራይ ገብቷል። በተመሳሳይ የአርሚ ስልሳ አዛዥ የሆኑት ጄኔራል ፍስሃ ማንጁስና ህንጻ ትላንት ከትግራይ ተነስተው በኤርትራ በኩል ወደ ሱዳን ማቅናል ናታቸውን መረጃዎች እንደሚያመለክቱ ገልጸዋል። ከአዛዦቹ እንቅስቃሴ በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ እየተሳተፈ ነው የተባለው የህዋት አርሚ ሰባ ኮር ሁለት በጦርነቱ በደረሰበት የሞትና የመቁሰል አደጋ ምክንያት የተመናመነውን የሰራዊቱን ቁጥር ለማካካስ ከትግራይ አዲስ ታጣቂዎችን ማስገባቱ ታውቋል። እነዚህ አዲስ ታጣቂዎች ከአስር ቀናት በፊት ከትግራይ ተነስተው በኤርትራ በኩል በማለፍ ከኤርትራ ዋተሰነ የድንበር ከተማ አጠገብ የምትገኘው የሱዳን ከተማ እንደ እንደገቡ አቶ አሰፋ ገልጸዋል። መረጃው የፕሪቶሪያ የሰላም ስምምነት ተፈጻሚነትና የቀጣናውን ጂኦፖለቲካዊ ሁኔታ በተመለከተ በርካታ ጥያቄዎችን ያስነሳል። አንደኛ፣ የህወሀት ታጣቂዎች ሙሉ በሙሉ ትጥቅ ፈትተው ወደ ህብረተሰቡ ይቀላቀሉ የተባለውን የፕሪቶሪያ ስምምነት የሚጥስና ቡድኑ አሁንም በውጭ ሀገር ወታደራዊ መዋቅሩን ይዞ እንዳለ አመላካች ነው። ሁለተኛ፣ በትግራይ ጦርነት ወቅት የህወሀት ዋነኛ ተቃዋሚ የነበረችው ኤርትራ አሁን ላይ ለህወሀት አዛዦችና ታጣቂዎች መተላለፊያ መስመር ሆናለች መባል ባሉ በቀጣናው ውስጥ አዲስና ያልተጠበቀ ስትራቴጂካዊ ቁርኝት መፈጠሩን ሊያመለክት ይችላል። ሶስተኛ የህወሓት ታጣቂዎች በሱዳን እርስ በርስ ጦርነት ውስጥ መሳተፋቸው የኢትዮጵያ የውስጥ ጉዳይ የነበረው ችግር ወደ ቀጣናዊ ግጭት እየተሻገረ መሆኑን ያሳያል ብለዋል። በጉዳዩ ላይ ከህወሓትም ሆነ ከኢትዮጵያና ከኤርትራ መንግስታት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለዩ አስተያየቶች ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፈንታው ከኃላፊነታቸው መነሳታቸው ተገለጸ። ከኃላፊነታቸው የተነሱት ከፋኖ ጋር ድርድር እየተደረገ ነው በማለት የሰጡት አስተያየት የክልሉን አቋም እንደሚያንጸባርቅ ከተገለጸ በኋላ ነው። ዶክተር መንገሻ ፈንታው ለመንግስታዊ አዲስ ዘመን ጋዜጣ በሰጡት ቃለመጠይቅ የክልሉ መንግስት ግጭቱን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑን መግለጻቸው ውዝግብ አስነስቷል። ይሁንና ይህ አስተያየት የክልሉን መንግስት ይፋዊ አቋም እንደማይወክልና የግል አስተያየታቸው እንደሆነ ተገምግመው ቃለ መጠይቁ ከወጣ ከሰዓታት በኋላ እንዲወርድ ተደርጓል። ዘሀበሻ ምንጮች የነግረውኛል ብሎ እንደዘገበው የክልሉ ርዕሰ መስተዳደርን ጨምሮ ከፍተኛ አመራሮች ኃላፊውን የክልሉን አቋም ሳይሆን የግል አስተያየት ነው የምትናገረው በሚል ጠንካራ ግምገማ ሰጥተዋቸዋል። ዶክተር መንገሻ ከዚህ ቀደም በተለያዩ ጊዜያት አወዛጋቢና እርስ በርሳቸው የሚቃ የተቃረኑ መግለጫዎችን በመስጠትም ተገምግመዋል። የሰላም ድርድር አለ የሚለው ባለፈው ሳምንት የሰጡት አስተያየታቸው ከዚህ ቀደም ከነበራቸው ጠንካራ ወታደራዊ አቋም ጋር በእጅጉ የሚቃረን ነው ይላሉ አስተያየት ሰጪዎች። ኃላፊው ቀደም ባሉ ጊዜያት የኢትዮጵያ መከላከያ ሰራዊት በታጣቂዎቹ ላይ የማያዳግም እርምጃ በመውሰድ ጸጥለጥ ያደርጋቸዋል የሚል ጠንካራ ወታደራዊ አማራጭን የሚደግፍ አስተያየት ሰጥተው እንደነበር አይዘነጋ ይህ አይነቱ ከወቅታዊ ሁኔታዎች ጋር እየተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጪ ስለሆነ የግል አስተያየት መስጠታቸው በተደጋጋሚ ለግምገማና ለትችት እንዲዳረጋቸው ይነገራል። በመሆኑም ከኃላፊነታቸው መነሳታቸው የሰላም ንግግርን በራሳቸው ከመናገራቸው ጋር ብቻ ሳይሆን በተደጋጋሚ ከሚሰጧቸው ያልተጠበቁና ከማዕከላዊ አመራሩ ጋር ያልተቀናጁ መግለጫዎች ጋር የተያያዘ መሆኑን ብዙዎች ይስማማሉ። ሆኖም ከክልሉ ኮሚኒኬሽን ቢሮ ኃላፊነት ቢነሱም በገቢዎች ቢሮ ኃላፊነት ተመድበዋል። ይህ በእንዲህ እንዳለ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚ ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ የውሳኔ ሰጭነት አቅምና ሕጋዊ ስልጣን የለውም የሚል አቋም ያላቸው የፋኖ አመራሩ አስረስ ማረ ዳምጤ ማንኛውም አይነት ድርድር በቀጥታ ከፌዴራል መንግስት ጋር መሆን እንዳለበት መናገራቸውን ከዚህ በፊት መዘገባችን አይዘነጋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2028 የስልጣን ዘመናቸው ሲያበቃ የሪፐብሊካን ፓርቲን ማን እንዲመራው እንደሚችል ትላንሰኞ አስተያየታቸውን ሰጥተዋል። ፕሬዝዳንቱ የውጭ ጉዳይ ሚኒስቴራቸውን ማርኮ ሩቢዮንና ምክትል ፕሬዝዳንታቸውን ጄዲ ቫንስን ለ2028ቱ ፕሬዝዳንታዊ ምርጫ ጠንካራ ተፎካካሪዎች ናቸው ሲለው ጠቁመዋል። ይሁን እንጂ ፕሬዝዳንቱ ለራሳቸውም በድጋሚ የመወዳደርን ሀሳብ ሙሉ በሙሉ አልሰረዙም። ለ2028ቱ የሚወዳደሩ በጣም ጥሩ የሆኑ ሰዎች አሉን ብለዋል። ጋዜጠኞቹ ስም እንዲጠሩ ሲጫኗቸውም ትራምፕ ከጋዜጠኞቹ ጋር ለመነጋገር ወደ ነበሩበት ክፍል የመጡትን የውጭ ጉዳይ ሚኒስቴር ሩቢዮን በእጃቸው እያመለከቱ ምርጥ ሰዎች አሉን፣ ዝርዝር ውስጥ መግባት አያስፈልግም፣ ከእነዚህ ሰዎች አንዱ እዚሁ ቆሟል ሲሉ ተናግረዋል። በመቀጠልም ምክትል ፕሬዚዳንታቸውን ጄዲ ቫንስን ያሞካሹ ሲሆን ጄዲ ምርጥ ሰው ነው፣ ምክትል ፕሬዚዳንቱ ምርጥ ሰው ነው ብለዋል። አክለውም እነዚህን ሁለት ሰዎች ተጋፍጦ የሚወዳደር ፍቃድ ይኖራል ብዬ አላስብም ሲሉ ገልጸዋል። ውድ አድማጭ ተመልካቾች ለሰዓቱ የያዝናቸው አጫጭር መረጃዎችን እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ